ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የአይባይ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላ። ዛሬ ይዤላችሁ ብቅ ያልኩት የቆርቆሮ የቢስማር የቀለም እና የእንትን ዋጋ ነው ማለት ነው። ዋጋቸውን እን አስቀምጥላችኋለሁ ላይክ ሰብስክራይብ እያደረጋችሁ ኑ እናውራ ማለት ነው ገባ ገባ ስትሉ አወራለሁ። የቆርቆሮ እና የሚስማር ዋጋ የዛሬውን ማለት ነው። ዛሬው ዕለት የመጋዝ የልብስ መስቀያው እንትን ገመድ፣ ቀለሙ ምናምን፣ በቃ ሁሉንም ነገር እነግራችኋለሁ ማለት ነው። እና ቆርቆሮ እዛ አለ፣ ቆርቆሮ አለ ላችሁ፣ ቆርቆሮ አለ፣ ጅሱ አለ በቃ የሌለው የለም። ያው እንግዲህ የግዥ ሁኔታ ነው እንግዲህ ዋናው ነገር ማለት ነው። እና ይውላችሁ ቁጭ ብዬ ሸጣለሁ፣ ይውላችሁ ማለት ነው። ቁጭ ብዬ ስራ አስበታ፣ ለእናንተ ምስኪል አጋራችሁ፣ ምናልባችሁ ቤት የሚሰራ ካለ የሚለውን ነው ማሻ ደግሞ ማሻ ማሻ ማሻ ማሻ ማሻ ማሻ የምትፈልጉ ካላችሁ ማሻል ማየት። ይሄ ቴሌ ነው ማለት ነው። ቴሌው ፊት ለፊት ነው የኛ እንትን ማለት ነው ሱቃችን። ብቅ ብዬ የላችኋለሁ። ላይክ ሰብስክራይብ እያደረጋችሁ አተረታትኝ ማለት ነው። መስኪሽር ቢስማር የተፈታ ቢስማር ነው ማለት ነው። አንድ ቢስማር አስር ነው። አንድ ቢስማር አስር ብር ማለት ነው። ቢስማር ይሄ አንዱ ቢስማር አስር ብር ማለት ነው። እንግዲህ ሰው ቆርቆሮ እንዴት እንደ ተወደደ፣ ቢስማር እንዴት እንደ ተወደደ ልነግራችሁ አልችልም። ቆርቆሮ አሁን ደግሞ ቀንሶ ነበር፣ ደግሞ አሁን መጨመር ይዟል ማለት ነው፣ መጨመርን ይዟል የጠመረና ቁልፍ አለን። ምናለን ምናለን በቃ የፈለጋችሁን ማለት ትችላላችሁ። ለላ የቤቱ ቀለም ምናምን እኮ

ቀለም አለ፣ ቆርቆሮ አለ፣ ቢስማር የቀለሙ ይኸው ለቤታችሁ መቀባት የምትፈልጉ ማለት ነው። ዋጋው እንዲነግራችሁ ገባ ገባ በሉ እና እናውራ ማለት ነው። ድምፅ የለም፣ ሀቦ ድምፅ አይሰማም እንዴ? እያወራሁ ኖረ እና የሁላችሁ የቆርቆሮ ዋጋ፣ የቢስማር ዋጋ ዛሬ እየላችሁ ብቅ ብያለሁ ማለት ነው። ላይክ አመሰግናለሁ። ይሄ ውላችሁ እሺ። እና አሁን ከተሰማችሁ ቆርቆሮ እና ቢስማር ነው የማሳያችሁ ማለት ነው። ዛሬ እና ዋጋው በጣም ጨምሯል ማለት ነው። ከአምስት መቶ ወደ ከአምስት መቶ ሀምሳ ስምንት መቶ ደርሶ ነበረ ሰባት ከሀምሳ ገባ ቆርቆሮ ማለት ነው። ቢስማር ደግሞ ዘጠኝ መቶ ደርሷል። እንግዲህ ያው የኑሮ ደረጃ በጣም ከፍ እያለ ነው። አሁን የምፈልጉት ካላችሁ በኮሜንት ጻፉልኝ ምን እንደምትፈልጉ ማለት ነው። ቢስማር ይሄው ስምንት ቁጥር ዘጠኝ መቶ ብር፣ ቢስማር አጠቃላይ ስምንት መቶ ዘጠኝ መቶ ነው ማለት ነው። እዚህ ጋር የተፈታው አንድ ቢስማር አስር ብር ነው። አንድ ቢስማር አስር ብር የሚገርማችሁ ነገር ማለት ነው እና በጣም ከባድ ነው ማለት የሰው ልጅ ብቻ ኑሮ ይከብዳል። ኑሮ ቢከብድም ዙሮ ታረሱ መኖር አንችልም ማለት ነው። እና የምትፈልጉ ካላችሁ ደግሞ አሳያችኋለሁ። ቀይ ወጥቼ ቆርቆሮ ከፈለጋችሁ ቆርቆሮ አሳያችኋለሁ። ደግሞ ሀገር መፈልጉ ከሆነ ደግሞ ወጣ ብዬ አሳያችኋለሁ ማለት ነው። ግን ዛሬ ይዤ ለሻይ መጣሁት። ያው ቢስማር እና ቆርቆሮ ነው። ቢስማር እና ቆርቆሮ ደግሞ ያው እንደምታውቁት አሁን ውድ ተወዷል። በጣም ቤት የምትሰሩ አንድ ቢስማር ዘጠኝ መቶ ነው የምንሸጠው ማሻ ላይ ማለት ነው። ማሻ ላይ ዘጠኝ መቶ ግን ቡታጀራ ላይ ደግሞ በጣም ውድ ነው የሚገርማችሁ ማለት ነው። ቆርቆሮ ሰባት መቶ የሚገርም ነው። ወላሂ በጣም ገረመኝ። ቆርቆሮ እና ቢስማር ሰባት መቶ ሰባት መቶ ቢስማሩን ያው አልነገረችም፣ ግን ቆርቆሮ ሰባት መቶ ስምንት መቶ ዘጠኝ መቶ ይላሉ ማለት ነው። እና ውዶቼ የምትፈልጉ ካላች ሁዝሁኝ ቁጭ ብዬ አወራችኋለሁ ማለት ነው። ዛሬ እኔ ሱቅ ጠባቂ ነኝ የሚገርማችሁ ማለት ነው። ሱቅ ጠባቂ ነኝ የሁላችሁ። ቤቴን እስኪ ዞር ብዬ ላሳያችሁ ማለት ነው፣ የሱቁም ቤት ያሳያችሁ ቆይ ነው ዙርና፣ ወዲታች ደግሞ አሳያችኋለሁ። ዛሬ ማሳያችሁ ማለት ነው የማሻው ዋጋ ነው። እስኪ ለገልብጣና፣ ይሄ ቆርቆሯችን ይሄ ነው። ጀሶ አለን። ጀሶዎችን ደግሞ ይሄው ይሄን ይመስላል። ጀሶ ማለት ስለዎ እዛኛው ነው። ሌላ ግን ጀሶ ይሄ ነው። ጀሶ ማለት ነው። ጀሶ ቤት የሚሰራበት ጀሶ ይሄ ነው። ከፈፋ አለን ጀሶ አለን። በቃ አለ አይደለ ሁሉም ነገር አለ። ገዥ ብቻ ነው እንግዲህ ገዥ እንግዲህ አዲስ ነው ቤታችን። የጀሶ ዋጋ ደግሞ አንዱ ሆረጭት አንዲቱ ሆረጭት ማለት ነው። አንዲቱ ሆረጭት 350 ናት ማለት ነው። የጀሶ ዋጋ አንዲት ሆረጭት 350። ሲደግሞ ሀገር ላሳያችሁ ወደ ታች ማለት ነው ወደ ታች ያለውን እንትን ላሳያችሁ። ይሄው ይሄን ይመስላል። ቆርቆሮና ቢስማር ምናምን ያውና ይሄ ነው። ይሄ ወላቺ፣ ይሄ የቆርቆሮ የቢስማር ነገር ይሄ። ሀገር ከፈለጋችሁ ደግሞ ቆርቆሮ ማለት ነው። እስኪ ኮሜንት ጻፉ። ኮሜንት የምፈልጉትን ነገር ማለት ነው በኮሜንት በኮሜንት እስኪ ሀገር ደግሞ ቁጭ ብዬ እዛ አሳያችኋለሁ ማለት ነው። ማሻ ዝናቡ ብታውቀይ እንደውም ቪዲዮ ቀርጫለሁ አሳያችኋለሁ። ዝናቡ ማለት ነው። ትናንትና የጣለው ዝናብ ትናንት በስቲያ አረ ቢስሚላህ በጣም ነው እንትን የሚለው የሁላችሁ ሱቅ ሄዳ አሳያችሁ ብታንስን ብታርገም እንግዲህ ገበያ ጀምር ያለው ማለት ነው። ኢትዮጵያ ያስኖራሉ ያስቀምጣሉ የምትሉ እንደ ማንኛውም ሰው መኖር ትችላላችሁ ማለት ነው። መኖር ይቻላል፣ ግን ትንሽ መረጋጊያ ነገር እጃችሁ ላይ ብር ካለ አላህ ሱብሓነ ወተዓላ ደግሞ ገበያችሁን ከከፈተላችሁ፣ ማንኛውም ሰው ይኖራሉ፣ እየኖሩ ነው። እንደነሱ ትኖራላችሁ ማለት ነው ግን ዝም ብለን ብር እያለን ራሱ የመረጋጋቱን እድል አናገኘም ማለት ነው። የመረጋጋት እድል ደግሞ አልተገኘ፣ በቃ መሄድ ነው፣ መንገዱ ክፍት ነው ማለት ነው። እስኪ ውዶች ቀይውን ላሳያቸው፣ አሁን ወደ ቀይ ሂጅ ቁጭ ብዬ ማለት ነው አሳያቸው ቆይ ዶች እቅሮች ች ህብሮች ገበያው የማሻ ገበያ ላይ ያለው ገበያ ማለት ነው። ዝናቡ ሊጥ ነው መሰለኝ የሚገርመው ማለት ነው።

በአማኑም ቀን ሰው አይጠፋም። በቃ እንደ ህዝብ ነው እንዳለ ከተማ እያሳየኋችሁ ነው ባካቱ ኮሜንት ተጻፋችሁ። ደግሞ ከተማ የእኛን ከተማ ሰው ምንም አያባራም። የሚገርማችሁ ዛሬ ሰኞ ነው። እንዴት ሊያስሩኝ፣ ሰኞ አይደለም። ላይክ አርጉ፣ ሰብስክራይብ አርጉ ማለት ነው። ላይክም ሰብስክራይብ ማለት ነው። ዋሌይኩም ሰላም

ካወቃችሁት ማለት ነው። ካወቃችሁት የት እንደሆነ ታወቃችሁት። ይኸው እስኪ በሩቅ ቃርኬል አሳያችሁ ማለት ነው። ኧረ ወደኛ መጡም። ማሻ ማሻ ነው። እኔ እኮ የሚገርቤ ነገር ሰው ማለት ነው። ምንም በቃ አያቋርጡም እንዴ ማሻ አላህም አይደለ። እስኪ ነው ስላለ ላይክ አድርጊ። እስኪ ውዴ ላይክ አድርጊ። ማርያም አዎ፣ ያምራል ወላሂ ሀገሩ። እንደውም አሁን እኔ ሱቅ እየጠፋኩ ነው እንጂ ማለት ነው። ዙዋ ዙሬ ነበር የማሳያችሁት፣ ግን ያው አልዞርኩም እንጂ ማለት ነው። እስኪ ማሻ የናፈቀው

እንደዚህ ስታወስ በጣም ያምራል። እስኪ ትንሽ እንትን በር መሰለኝ፣ እንድትታይ ከፍ አድርጌ ደግሞ ያምር። የሰው ጫጫታ ሀገሩ ጎራው ምናምኑ ደስ ሲሉ፣ በተለይ ደግሞ በዚህ ጋ ያለው ገበኤው ማለት ነው።